አራተኛ ልጠይቀህ፣ ህይወት እንዳልተሳካል ይሰማሃል? ስራዎች አንዱ ስራ ብትገባው ሌላኛው ብትወጣው እንዳልተሳካ እየተሰማህን ነው? ትዳርስ ብላ ያስከው ነገር ደስ አጣህበታል? የህይወቱ ውጣ ውረድ ረፍት ነስቶሃል? ይሄ ማይለወጥ መስሎ ተስፋ መቁረጥ ውስጥ ገብታሃል? አብሽር፣ የአላህ ድል ቅርብ ነው። ከውጥረት በኋላ ፎይታል። አንድን ታሪክ ልንገራችሁ። ታሪኩን ያወሩት ኢማም አጠበሪ ሸይሁል ሙፈሲሪን ታዋቂው ተራኪ ታሪክ ምሁር የሙፈሲሮች አባት ነው የሚሏቸው ኢማም አጠበሪ የእሳቸው ተፍሲር የተፍሲሮች ሁሉ አባት ነው። በሁለት መቶ አርባ ሂጅርያ የተከሰተ ክስተት ነው። ታሪኩን የዘገቡት ብቻ ሳይሆን አብረው የተሳተፉበት ክስተት ነው። ኢማም አጠበሪ ገና ወጣት እያሉ በሀያት ራሳቸው ያዩት ታሪክን ነው የምነግራችሁ። መጽሐፋቸው ላይ ዘገቡት። በዘመነኛ ብዕር አሊ ጠንጣዊ የዘመኑ ዓሊሞች ውስጥ አንዱ ረሕመሁላ ይህን ታሪክ ክሰቱ ልሒዛም ያሰፈሩት ታሪክ ነው የምተርክላችሁ። ይህ ታሪክ ሁላችንም ጥሩ እንደሚያስተምረን ተስፋ አደርጋለሁ። ታሪኩንም ሰምታችሁት የምታውቁ አይመስለኝም። ከ1200 ዓመት በፊት የተከሰተ ነው። ኢማም ጠበሪ ታሪኩን እንዲጀምሩልና ሰውየው የታሪኩ ባለቤታችን ስማቸው አቡጊያት ይባላሉ። አቡጊያት ከመካ ነዋሪያኖች ውስጥ አንዱ ናቸው። እድሜያቸው 86 ደርሷል። እርጅና ተጫጭኗቸዋል። ለ50 ዓመት ያህል በችግር ሕይወትን ገፍተዋል። አራት ልጆች፣ ሁለት ሴት ትህቶች ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ። ስምንት ሴት ልጆች እሳቸው ዘጠነኛ። አራት ልጆች፣ ሁለት እህቶች፣ የሚስት እናትና ሚስት ስምንት ሴቶች። አቦ ገያስ አንድ ግለሰብ ለእነዚህ ሁሉ ስምንት ሴቶች ተጠሪና ተጠያቂ ማን ናቸው? ይህ የሰማንያ ስድስት ዓመት የዕድሜ ባለጸጋ ሮመዳን ነበር ወሩ 240 ሂጅሪያው ላይ አቡ ቅያስ ትናንት ያለ ምግብ ነው የጾሙት። ዛሬም እንደዛው ለመጾም ተገደዋል። ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ። ያሉ ባባ አሏት። መጣች። ላይ ለብሳ የነበረችውን ልብስ ሰጠቻቸው። እሱን እየተቀያየሩ ነበር የሚሰግዱት። ከዛም መጣችና ያ አንተ ያት አባት ወይ፣ እባክህን ረሃብ ገደለን። እኔ እናንተ እንችለ ይሆናል፣ ሴት ልጆቻችን እናቴ ግን ራብን መቋቋም አችልም። እባክህን ውጣና እህል ፈልግስ፣ ምግብ ምን በላው ዛሬ ደግሞ ጾማችን እንዳናፈጠሩ። ቃለ አፍዓል እሻላት ከቤት መውጣት ጀመረ። ዱሓ አካባቢ እንደነጋጋ መካን መዞር ጀመር። ምግብ ቢያገኝ ስራ ቢያገኝ፣ ስራስ እንዴት ያገኛል? የ86 ዓመትን አዛውንት ማን ይቀጥራል? ምግብ ፍለጋ ዞር አቦ ከያት ማግኘት አልቻለም! ዙሁር አካባቢ እንደደረሰ ዙሁር እንደተሰገደ ሰው በጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል። እርሶ ወደ ቤት እንዴት ይመለስ? ባዶ እጁ ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ፣ ጥላ ላይ ነው። ልጆቹ ታወሱት። ዛሬም ዳግም በረሃብ ሲያሉ ከዛ ከዚህ ኑሮ ብሞትስ ምን ነበራል? ኑሮ ነው እንዴ የምኖረው? ይህች ህይወት ናችን እ ምን ልትጨምርል? ለልጆቼ ባይሆን ኑሮ መኖርን አልመኝም እያለ ከራሱ ጋር ማውጠንጠን ጀመረ። ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ። ማንገቻ ነው የምንለው እኛ፣ ምን የሆነ ቆዳ ነው። ከርቀት ሲያየው እባብ ይሆን? አንተ ደግሞ ነድፎ ቢገለኝ፣ ከራሱ ጋር ያወራል። ቢገለኝም ይግደለኝ የእኔ ህይወት ምን ዋጋ አለው? በድፍረት ገመዱን ሳበው። ሲስበው የፖርሳ ማንገቻ ነበር። ጎተተው፣ ከውስጥ ጥቁር ክብ ነገር ወጣ። ሳበው፣ ወጣለት። ምንድነው እዚህ ውስጥ ያለው ምግብ ይሆን በድግ አድርጎ ሲያወዛውዘው የበርካታ የሳንቲሞች ድምፅ ሸዋ ሸዋ ሲል ተሰማው። ምን ይሆን? ቦርሳውን ከፈተው ነጫጭ የወርቅ ሳንቲሞች ነበር። በደስታ ፈነደቅ። ልጆቹ አዳዲስ ልብስ ሲለብሱ ታየም! ጠግበው ሲበሉ ታየ። ከሃምሳ ዓመት በኋላ